ቅዳሜ ማርች 29 2025 የማህበረሰብ ጤናና በጎነት አውደ ራዕይ ተዘጋጅቷል። ይህንን በተመለከተ ብርሃን ቲቪ የሚከተለውን ዘገባ አዘጋጅቷል። በኢትዮ ካን ብሪጅ ዘ ጋፕ ኦን ሜንታል ሄልዝ እና ታይቡ የማህበረሰብ ጤና ማዕከል ተባባሪነት ቅዳሜ ማርች 29 2025 ከጠዋቱ 10 ከ30 ኤኤም ጀምሮ እስከ 6 ፒኤም ድረስ የዘለቀ የማህበረሰብ ጤናና በጎነት ዓውደ ርዕይ ተካሂዷል። 720 ባተርስት ስትሪት ላይ በሚገኘው የማኅበረሰብ ፈጠራ ማዕከል ውስጥ የተዘጋጀው ይህ የሙሉ ቀን ዝግጅት ለአካል አእምሮና ለመንፈስ ምግብ የሆኑ ልዩ ልዩ ዝግጅቶችን ያቀፈ ከክፍያ ነፃ የነበረ ሲሆን በዕለቱ ወሳኝ ስለሆኑ የተለያዩ ቅድመ ጤና ምርመራዎች ጥቅምና አስፈላጊነት መረጃዎችና ትምህርቶች በማህበረሰባችን ወጣት የሕክምና ተማሪዎች የቀረቡ ሲሆን ከተሳታፊዎች የቀረቡ ጥያቄዎች በወጣቶቹና በዕለቱ በተገኙ ልምድ ያላቸው አንጋፋ የሕክምና ባለሙያዎች ተስተናግደዋል። ምላሽ ተሰጥቶባቸዋል። የዚህ ዓውደ ርዕይ ዋና ጭብት አለኝታ እንደመሆኑ የኪነ ጥበብ አለኝታነት በሚል በአእምሮ ጤና ባለሙያ ትምህርት የተሰጠ ሲሆን በዚህ መንፈስ ላይ በተለያዩ የኪነ ጥበብ ባለሙያዎች ወዳጆች የተዘጋጁ የስዕል ፎቶግራፍና የቪዲዮ የስነ ጽሑፍ ስራዎች ለታዳሚዎች ከቀረቡ በኋላ በዕለቱ የተነሱ ሀሳቦች ላይ በባለሙያዎች የተመራ ውይይት ተካሂዶ በተሳታፊዎች የቀረቡ በርካታ ጥያቄዎች ተንሸራሽረዋል። ምላሽ አግኝተዋል። እንዲሁም አካልና አእምሮን ዘና የሚያደርግ መታሻ በወጌሻዎች የደም ግፊትና የስኳር መጠን የመለካት አገልግሎት በባለሙያዎች ቀርበው ታዳሚዎች እንደ ፍላጎታቸው ተጠቃሚ ሆነዋል። በእረፍት ክፍለ ጊዜ የቀረበው በእውቅ ባልትና የተዘጋጀ የተመጣጠነ ምሳና በባህላዊ ስርዓት የቀረበው የኢትዮጵያ ቡና መስተንግዶዎች እና ታዳሚዎች የረኩበት ደስ የተሰኙበት ነበር የዕለቱ ዝግጅት።

እሺ አመሰግናለሁ ቃል እንደምን አላችሁ እንደገና እንኳን እንደናመጣችሁ መጣችሁ ምሳው እንዴት ነበረ በደንብ በላችሁ ሆይ የበላ ሰው እንደዚህ ነው የሚያጨበጭበው እናመሰግናለን እንግዲህ ለባለሙያዎቹ ምግቡን ላዘጋጁት በጣም እናመሰግናለን አመሰግናለን የመቅዲ ባልትና ያዘጋጀችው እና በጣም እናመሰግናለን በጣም ቆንጆ ምግብ ነው እና ዛሬ ደስ የሚለው ምንድን ነው? ሁሉም ነገር እኛው በኛው ነው። እኛው በኛው እኛው በራሳችን በሁለት እግራችን በሁለት እጃችን ፊት ለፊት እየተያየን እንደዚህ አብረን እየበላን አብረን እየጠጣን ችግራችን እየተነጋገርን መፍትሄ የምናገኝበት ነው። መፍትሄ ዛሬ ባናገኘው ነገ ተነገ ወዲያ እናገኘዋለን። ዋናው ነገር ዛሬ የጀመርነውን መቀጠል ነው። እና እንግዲህ ለዚህ አሁን የኪነ ጥበብ ደግሞ እንዴት ነው የሚያግዘን ጭምጡ የዚህ ዝግጅት አለኝታ ነው ብለናል። እና ለዚህ ለአለኝታ ኪነ ጥበብ ምንድን ነው ድርሻው? ኪነጥበብ እንዴት አድርጎ ነው አስቸጋሪ ጊዜዎችን እንድናልፍ፣ አስቸጋሪ ሁኔታዎችን እንድናልፍ የሚያግዘን እንዴት ነው? የኪነ ጥበብ ባለሙያዎችስ አለኝታ የሚለውን ነገር እኔ ለእኔ አንተ ለአንተ አንቺ ለአንቺ አንቺ ለእኔ እኔ ለእርሶ እርሶ ለእኔ የሚለውን እንዴት ነው የሚያዩት? እነዚህ አርቲስቶች እንዴት ነው የሚያዩት በሚል እንግዲህ እስካሁን ስታየው ነበረ። ስዕሎች ነበሩ በአርቲስቶች የተሳሉ በጣም እኔ ነኝ ያሉ ስዕሎች ናቸው። ፎቶግራፎች አሉ። በጣም ብልሃት ያላቸው ፎቶግራፎች ናቸው። ራሳቸው ፎቶግራፉ ላይ ያሉት ሰዎች ያንን ፎቶ ቢያዩ ራሳቸው እኔ እንዲህ ቆንጆ ነኝ እንዴ ለካ የሚሉበት ነው። እና በጣም ግሩም የሆነ ስራ ነው። እና አሁን ደግሞ በስነ ጽሁፍ በስነ ጽሁፍ ደግሞ እንዴት አድርገው ነው ሰዎች አለኝታን የሚሰማቸውን እነሱነታቸውን እንዴት አድርገው ነው የሚያቀርቡት? ዋናው እንግዲህ የኢትዮ ካምብሪጅ ዋናው መልእክቱ ዘመቻው ምንድን ነው? እኔ በእኔነቴ ተቀባይነት አግኝቼ ችግሬን ተናግሬ ለችግሬ መፍትሄ ማግኘት አለብኝ ነው። ሰው መምሰል የለብኝም። ሰው እንዲህ ይለኛል ብዬ መጨነቅ የለብኝም። እኔ ራሴ እኔ እንደወረድኩ እንደተፈጠሩ የሚቀበለኝ ነው የምፈልገው ስለዚህ እኔ አሁን ለምሳሌ ሳያችሁ በጣም ደስ ይለኛል ምክንያቱም በእናንተ ማህል መሆን እራሱ ማንነቴን ያሳየኛል እና ምን ያህል የበለጸገ ባህል እንዳለን ምን ያህል የበለጸገ ግንኙነት ፍቅር እንዳለን ያሳየኛል ከየፊታችሁ ላይ የማነበ ሁሉ ፍቅር ነው መግባባት ነው አንድነት ነው እንትፈልጋላችሁ ከዚህ እና ይሄ በጣም ትልቅ ነገር ነው ስለዚህ ትልቁ ነገር ምንድን ነው ድልድይ መስራት ነው በመካከላችን ያለውን ክፍተት ለመድፈን ድልድይ መስራት ነው ድልድይ ወደ ላይ ይሰራል? አይሰራም። ድልድይ ወደ ጎን ነው የሚሰራው ወይም ወደፊት ነው የሚሰራው እና ወደኋላ እንኳን አይሰራም፣ እዛ ጅራት ይሆናል። ስለዚህ እንድንሻገርበት ወደፊት ወይ ወደ ጎን ነው የሚሰራው። እና ይሄንን ድልድይ መስራት ዛሬ ነው የምንጀምረው እንደዚህ በመገናኘት እና እንግዲህ ይሄ አርት ኪነ ጥበብ እንዴት አድርጎ ነው ያንን የሚያሳየን፣ አለኝካን የሚያሳየን እንዴት ነው አለኝካ እንግዲህ ያው ሁላችንም አንዳችን ለአንዳችን የምንሆንበት ተገቢነታችንን ለዚህ ቦታ ይሄ ቦታ ለእኔ ይገባል ወይ እኔ እዚህ ተቀባይነት አለኝ የሚለውን መልስ የሚሰጠን ነው። እና እንግዲህ ከዚህ በላይ ብዙ ጊዜ ሳልወስድ ወደ አንባቢዎቹ እንሸጋገራለን እና ያዘጋጁትን ያቀርቡልናል። እና እንግዲህ በጥሞና በደንብ አዳምጡ፣ ምክንያቱም እነዛ ከዛም የምትሰሙት ነገር ከስዕሎቹም ከፎቶግራፎቹም ያያችሁት ነገር የሚያጭረው ሀሳብ በኋላ በፓናል ዲስከሽን ይቀርባል እና እንግዲህ ሁሉም ነገር አገርኛ ነው። እንደምታዩት ዴኮሬሽኑም አገርኛ ነው። በነገራችን ላይ ይህንን ዴኮሬሽን ያመጣችልን ውድህታችን ወይዘሮ ሶስ እና ወልደማርያም ነች። ሁልጊዜ እዚህ ሀገር ከመጣው ጀምሮ የተለያዩ ሀገርኛ የሆኑ ዝግጅቶች በሙሉ ባሉበት የአድዋ ይሁን የኢትዮጵያ ቀን ይሁን በሙሉ እሷነች ኮሬት ዴኮሬት የምታደርገው እና አገር ቤት ስትሄድ ለራሷ ይዛ ትመጣ የምትመጣው አገሯን የምታሳይበትን ባህሏን የምታሳይበት ነው እና በዚህ እኛንም ሄው ዛሬ ይሄው ይዛ መጣል እንደዚህ እንድናሸበርቅ እናንተም የምታዩት ነገር እንዲያምራቸው አድርጋለች። ይሄ ራሱ የአለኝታ ምልክት ነው። ይህንን ስፌት በማየት በጣም ብዙ አለኝታ ይሰማናል በስፌታችን፣ ምክንያቱም ብዙ ነገር ያስታውሰናል። ከቀጠልኩኝ በጣም ማቆም አይመስለኝ። ስለዚህ በዚሁ ላቁምና ወደ አንባቢዎቹ እንመራቸዋለን። አመሰግናለሁ። መልካም ጊዜ። I think

ሰላም ለሁላችሁ፣ እንኳን ደህና መጣችሁ። አም ግላድ ቱ ቢ ሂር ቱ ኤክስፕሬስ ማይሰልፍ አዘ ፖዬት። የዛሬ ግጥሜ ራሴን ፍለጋ። ራሴን ፍለጋ ነበርኩኝ ስተጋ፣ ምን ላድርግ፣ ምን ልስራ፣ ምንስ ልጫወት ከትምህርት ባሻገር ግዳች ከሚሉት እንደው አንድ ነገር ውስጥ የነበረና በነጋ በጠባ የሚነሳኝ ጤና ደብተሬን በማቅለም ሲለኛ ልወጣ አረንጓዴ ቢጫ ሰማያዊ አርጌ አበባ ስሰራ ከደብተሬ ግርጌ ደግሞም ግጥም ስጽፍ ከሰው ፈላልጌ ራሴን ፍለጋ ጊዜውን በረረ የማደኩና ከአድማስ ባሻገር ልቤ ሸፈተና መንገዴን አቀናው ተሰናበትኩና፣ ጥበብ የሚሉትን መቃኘት ያስኩኝ፣ የተፈጥሮ ውበት እንዳያረገኝ፣ ሀሳቤን በግጥም እያወረድኩኝ፣ ሀዘንም ትካዜም እንዲወጣልኝ፣ ብዕሬን አነሳሁ አምላክ ሲረዳኝ፣ ብሩሼን በቀለም እያጠቀስኩኝ፣ ስዕል መሳል ገባሁ እራሴን ሳገኘ፣ እራሴን ሳገኘ። ይህንን ግጥም እንጽፍ ያደረገኝ ካናዳ ከመጣሁኝ 30 ዓመት ይሆነኛል። በ30 ዓመት ውስጥ ኢማጂን ሃው መኒ ፋሚሊ ሜምበር ዊ ሉዝ ባክ ሆም እና በዛን ጊዜ መሄድ ስለማልችል እዚህ ቁጭ ብዬ ግጥም የአርባ ቀን መታሰቢያ ግጥም እየጻፍኩኝ አለቅስ ነበረ እና ያ ግጥሜን ኢትዮጵያ እልክላቸዋለሁኝ አንዳንድ ጊዜ ይሄ ብቻ ይሄ ብቻ ጨምሪበት የሚልኝ ጊዜ ነበረ እና ፖየም ግጥም፣ ከውስጣችን ያለውን ነገር ሁሉ የሚያወጣልን፣ ደስም ሲለን ደስታን የምንጽፍበት። ስለ ልጆቼ ግጥም እንጽፋለው፣ ስለ ቤተሰብ እንጽፋለው፣ ስለ ጋርድኖቼ ስለ አትክልቴም ግጥም እንጽፋለውኝ እና ጊዜን ምንም ሳላውቀው በደስታ ካናዳ ውስጥ እኖራለሁ።

እንደምን አላችሁ ከማንበቤ በፊት አንዳንድ ዲስክሌመሮች ልስጥ። መጀመሪያ ግጥሞ እኔን ብቻ የሚመለከት ነው፤ የእኔ ሀሳብ ነው። ከወረፍኩም የምወርፈው እኔ የራሴን ችዬ ነው ማለት ነው። ያው የምሰራባቸው መስሪያ ቤቶች ምናምን አይመለከትም። ሁለተኛ ግጥሞ አማርኛ ስለሆነ አንተ በሚል የተጠቀምኩት ላንቺም ለእናንተም ይሆናል። አማርኛ ለማትችሉት ዩ ችግር የለውም። ለወንድም ለሴትም አንድ አይነት ስለሆነ ችግር አያመጣም። ከዛ በተረፈ ስለ ቢሎንጊንግ ሳስብ እዚህ መተን ያለውን ቢሎንጊንግና እዛ ከመምጣታችን በፊት ያለውን ቢሎንጊንግ በተወሰነ መልኩ እኔ ውስጥ የፈጠረው ስሜት በንፅፅር ለመግለጽ የሞከርኩበት ነው። እንግዲህ ጆራችሁን ከሰጣችሁ ልሞከር። እዚያም እዚህም ህይወት አለ። እዚያ ብዙ ሰው አለ፣ የሚዳብስ የሚያጎርስ ብትወለድ ባትወለድ ከጭንቅህ ቀድሞ የሚደርስ ለጭንቅህ ቀድሞ የሚደርስ በደስታ ፊቱ እንደ ፋንድሻ የሚፈካ በችግር ቁርምድ ብሎ በመከራ የሚከካ አለ ብዙ ሰው። እዚያማ ጉርብትና የሚሉት ምስለ ግድግዳ የከለለው ወይ አጥር ቢጤ ለይንስሙላ ያካፈለው ከወላጅ በላይ ጠባቂ አልባሽ አጉራሽ ጥፋት ብታጠፋ ገስጾ ቆምጥጦ መላሽ ብትገረጣ ፊትክም በቅባት ጉሮሮህን በውሃ ልብህን በምክር ነፍስህን የሚነኩ በንስሐ በራቸው እንኳ ቢዘጋ ስጣቸው ያለ ከልካይ የሚዘረጋ የሚዘገን የሚታፈስ የታመሰ የሽሮህን ልክ እንደ ምሳ ቀን ሙሉ አንጀት ደግፎ የሚያወል እዚያማ ጎረቤት አለ፣ እዚያ ባልንጀራም አለ። የራሱን ትቶ ለአንተ የሚፋለም የሰካልህ ቀን ፊቱ በደስታ የሚለመልም በተስካን ሄዶ ላንተ የሚማጸንና የሚሳለም ጥብኛ በጉያ ደብቆ ኩሌታ የሚያካፍል ከረሜላ ፈርክሶ ካፋው ጥቶ ካላጎረስኩ የሚል ባልንጀራ አለ። በጣም የሚጠይቀህ ቀን ሲጨልም ጣይ ሲወጣም ወገን አለ። ኪስ ሲጎድል ጎታ ግራቆት የተረፈው ላይ ብቻ ሳይሆን ከሌለው አንስቶ የሚሰጥ አለኝታ ወገን ሰብሳቢ ሌላን ሰው እንደራሱ ወዳጅ ተንከባካቢ። ግን በዚህ አብሮነት ላይ ረዝሞ የተንጣለለ ከሩቅ ደግሞ የሚታይ የታክሲ ሰልፍም አለ። የቀበሌ ሰልፍ አለ። የውሃ፣ የመብራት፣ የስኳር የዘይት ሰልፍ አለ። ትንሽ አልፎልህ መኪና ገዝተህ ለፎይታ ለነዳጅ ስትሰለፋለህ ከጠዋት እስከማታ ምን አለፋችሁ፣ ምን አለፋህ ለሁሉ ነገር ሰልፍ ሞቷል። ብቻ መንግስትን አትንካ፣ መንግስትን ከተቸ ብቻ ሰልፍ እያማረ ይቀራል። እንደዛም ሆኖ ላይፍ አለ፣ ቀልድ ሲመረት ያድራ፣ ጨዋታ ሊቀል ይደራል። ሰው መከራው ሲበዛ ባልበላ እንጀቱ ይቀልዳል፣ ንራቱን በውሃ አድርጎ ቧልት እንደ ቆሎ ይቅማል። መሪ ያሳደርህ ቢከፋብህ በወገን አለይታ ይኖራል። መንግስት ጅል ቢሆንብህ አንሶ አንሶ አንሶ የመንደራው ደልዳይ ቢሆንብህ አይገርምም፣ ለካ መንግስትም ጅል ይሆናል። ያኔ አንገትህም ብትደፋ ብዙ አይዞህ ባይ ሞልቷል። ያኔ ዘራፍም ብትል አወባሪህ እንዳሸል ይፈላል። ስያሜ ስጠኝ ካልከው ወገኔ የአገር ልጅ ወገኔ ይባላል። አዎ እዚያ ህይወት አለ፣ የበራና ያጨነቆረ ወገን በሚሉ በሻ ተሻሽቶ የጠነከረ እዚህም ግን ኑሮ አለ እዚህም ግን ኑሮ አለ። ከኑሮም የቀዘቀዘ ጉርብትና ባልንጀርነት የተራበ የታረዘ ብቸኝነት የረበበበት አብሮነቱ የተገነዘ እዚህ ሰው ላገኝ ብለህ ከቤት ብትወጣ በቁርና በብርድ ነው ቆንጆ ቅጣት የምትቀጣ። ጎረቤትም በረንዳ ላይ በረዶ ነው ስጥ የሚሰጣ መኪናህ ነው ጓደኛ ባሳከን የሚጠጣ ትዝታ ነው ባልንጀራህ ለብቻህ የሚያስወራ ናፍቆት ነው አጀብ ወዳጅህ ማመንታት ነው አዲስ ልማድህ ምንቁር ጣርቆይ ነው በምን ቀብጬ ተሰድጄ መጣሁ ባህር ወንዝ ቆርጬ ከዚህ ሁሉ ውድ ፍቅር ብርድና ብቸኝነት መርጬ ያስብልሃል አንዳንዴ ክንፍ ማብቀል ያስመኝሃል። ጓደኛ ጠፍጥፋ መስራቱን ላይ አምረሃል። እንዲያም ሆኖ ግን እዚህም ሕይወት አለ የሚዳብስ የሚያጎርስ ወገን ይናፍቀሃል። ግን መንግሥት ይሉትም ምስኪን ፍጡር ይደርስልሃል። ቤት ይከራይልሃል፣ መሳይ ይከፍልልሃል። ትንሽ አመም ቢያደርግህ በነፃ ያክምሃል። ገንዘብ ያበድርሃል። ማነህ ዘርህ ምንድን ነው ሳይል ያስጠልልሃል። በገዛ ሀገር ያጣሁን ዜግነት አይቀር ብድጋጎ ጋርጎ ይሰጠሃል አይገርምም አይገርምም? ዓለም አንድ ናት ያሉት እውነታ ይገላበጥብሃል። እዚያ ሰው ወገን ጠግበህ ወገን ከቦህ ሀገር ይናፍቅሃል። በትህትህ መቃብር ውዝግብ ይበዛብሃል። እዚህ ደግሞ ከሰውነትህ ከሰው ተርታ ብዙ ያኖርሃል። እና ይሄ ምን ይነግርሃል? እዚያም ከሆን ከዚህም መጣ ቀናም ብለህ ተራመር፣ አንገትህም ደፋ እዚያ ስትሆን ጋባሽ አቃፊ ወገን ኖረም አልኖረህ፣ የደስታ ምንጩ ለራስህ አንተ ብቻ ነህ። የተስፋ ጠባቂ ዘቡ ለራስህ አንተ ብቻ ነህ። የስኬትህ ቁልፍ መፍቻ ለራስህ አንተ ብቻ ነህ። እዚያ ወገን ቢከብህ፣ ለክብርን አንተ ዘብ ካልቆምክ፣ ጎረቤት ቢያጎርስህ፣ ጅሮ በምግባርህ አንተ ካልታነጽ ባር እንጀራ ሲጋጋጥልህ አንተ ትንሽ ካላገዝክ እዚህም መተ መንግስት ሲጣጣርልህ አንተም ካለፋ እንጀራህን ሲጋግርልህ ወንጥ እንዲጨለፍልህ ካሰኘ አለም ካለመችልህ ክብር በፈቃድ ትወርዳለህ። ስለዚህ ሱማይልንገር እዚያ ወገን ጎረቤት ባር እንጀራ ሁሉ የሚታደግህ እዚህም መንግስት አግዞ የሚያሳድግ ራስህን ጠብቀህ ስትገኝ ነው። በክብረ ራስን ጠብቀህ ነው ስትገኝ በጤና በቃ ምን አለፋ ያንን ያደረግከ ቀን አንተ ሀብታም ነህ። ምክንያቱ ቀላል ነው። በቃ ቢሎንግ ታደርጋለህ፣ እዚያም ብትሆን እዚህ ቢሎንግ ታደርጋለህ። አመሰጋ እንዴት ነው የምናመሰግነው ሳላ? አዎ በጣም ሁለቱንም እንግዲህ አለኝታዎች እዛም ሆነ እዚህም ስንሆን ደግሞ በየመልካቸው ምን አይነት ምን አይነት አለኝታ ስሜት እንዳላቸው በደንብ አድርጎ ነው ያስቀመጣቸው። የመጀመሪያ ያነበሩ ጊዜ በጣም በፍጥነት አጓጉዞ ነበር ወደ ተፈጠርኩበት ሀገር አጓጓዘኝ። ከዛ ደግሞ መደሰኝ፣ ግን በመጨረሻ ያው እሱም የብዕር አለኝታ መሆኑን ያሳየ እሱ እራሱ እና በጣም ትልቅ ነገር ነው በጣም ብልሃት ያለው ጽሁፍ ነው። በእውነት በሜሮንም የቀረበው፣ ወይዘሮ ማርታም በሳላም በጣም በጣም የተለያዩ ስሜት የሚሰጡ ናቸው። እና የመጀመሪያው የሜሮን ራሱ ስሰማው በጣም ነው የተፈታተነ። ምክንያቱም አባት ሆኖ ልጅ ደግሞ ስለ አባት የጻፈችን መስማት ራሱ